ቆይቶ አያውቅም ዛሬ ግን ይሄው ቆይቷል እስካሁን አልገባም ምንድን ነው ምሎሽ እኔ ምንም ማድረግ አልችልም ልክ እነሱ ካሜራ ደቅ ነው እንደጠበቁኝ እኔም ካሜራ ድቅ ና አርጌ ቁጭ አርጌ ነው የምጠብቀው ለምን ካልታረቀኝ ቢገለኝ እስከዚህ ፎቅ ላይ በቃ ጇብ አቤት ውርደት! አቤት ውርደት! አቤት ውርደት ትላላችሁ እንግዲህ አዩ ወረኪና ና ሰይድ ተዋረዱ፣ ተዋረዱ፣ ተዋረዱ፣ ተዋረዱ። አቤት ውርደት! አቤት ውርደት! ወይ ውርደት! ሰይድ ይ ሰይድ ሰይድ ተዋረድክ። ለየዋሆች እኮ ፈጣሪ ያለውነት ለየዋዎች ፈጣሪ ጥሎ አይጠላቸውም እና እንግዲህ ሱመያ ለመጣል ስትፈልጉ እናንተ ራሳችሁ ተጋለጣችሁ፣ በአደባባይ ከሰው መሀል ማለት ነው። ለዚውም ይኸው ሁላ ሰው አይቶት ቪዲዮ በጣም ያሳፍራል። በእውነት እንግዲህ እኔ አላቅም። ብቻ እንግዲህ ሱመያ ግን ፈጣሪ ይወዳታል። እውነት እውነት እውነቴን ነው የምላችሁ፣ ፈጣሪ ይወዳታል እና እንግዲህ አቶ አዩ በረኪና እንግዲህ ባሌ አመሸብኝ የት እንደሄደ አላውቅም። እስካሁን ድረስ አልመጣም። ይሄ ሁሉ ምክር የማን ነው? የሰይድ እንደዛ በይ እና ቪዲዮ ስሪ ብሏት ማለት ነው። እና ያኔ እሷ ከቤት ሳትወጣ እሷን ሳትፈልጋት እዛው ቁጭ ብለ ድራማ ትሰራለ። ይገርማል፣ በእውነት ይገርማል። ግን አረ በጣም ነው የሚገርም። በጣም ትገርማላችሁ ግን። በስማ ግን ሱመያ ፈጣሪ ይጠብቅሽ። እኔ ምንም የምለው ነገር የለም። ሱመያ ፈጣሪ ይጠብቅሽ ከነ ልጆችሽ ፈጣሪ ባለሽበት ይጠብቅሽ ነው የምለው። ማለምን አንዳንዴ የዋህ መሆን ጥሩ ነው። የዋህ ስትሆኑ ማንም እጁን ቢዘረጋባችሁ አይደርስባችሁም እና እኔ እንደዛ ነው የተረዳሁት። እንግዲህ እንደነሱ ሴራና እንደ ሰይድና እንደ አዩ ሴራ ሱመያ እስከዛሬ አትቆይም ነበር ማለት ነው ግን አሁን ራሳቸው ተጋለጡ ማለት ነው። ራሳቸው ተዋረዱ፣ ራሳቸው ተጋለጡ። እረ በስላሴዎቹ በጣም ያሳፍራል። እንደዚህ አይነት ነገር እውነት ታሳፍራላችሁ። እኔ ሰይድ ትልቅ ሰው አርጌ አስበው ነበረና፣ አዩ በረኪና እንግዲህ ተዋረደች። ለነገሩ ውርደት ውርደት ምኗም አይደለም፣ ሁሌ እንደተዋረደች ተዋረደች ነው ምን። እሷ የእሷ ውርደት አዲስ ነው እንዴ? ሁሌ ውርደታም፣ ሁሌ እንደተዋረደች ነው ላዩ ደግሞ ውርደት ብርቋ ነው እንዴ? ትንሽ እንደው ሰይድ ይሻልና የሰው እንትን ይፈራል ብዬ አስብ ነበር። ግን እሱ ለካ የባሰበት ነው፣ ለካ የባሰበት የባሰበት ጭራሽ እንደዚህ እያለ ቪዲዮ ያሰራታል ማለት ነው። ከቤቱ ቁጭ ብሎ ማለት ነው፣ ከየትም ሳይሄድ የትም ሳይወጣ ከቤቱ ቁጭ ብሎ ይገርማል። እንግዲህ ቪዲዮውን ሳያዩት ልብ ሳይሉት ነው ሳይሉት ነው እየለቀቁት ማለት ነው። ይሄን ቪዲዮ ግን ልብ ብላችሁ አይታችሁ አነጣጥራችሁ ለሱመያ የላካችሁላት ልጆች በጣም በጣም ትገርማላችሁ ነት እኔ ራሱ ቪዲዮን አይቼዋለሁ፣ ግን እስከ መጨረሻ አላየሁትም ነበረና ዝም ብዬ አለፍ አለፍ እያልኩ አይቼላቸው ነበረ፣ ግን ይሄን አክል ብዙም እንትን አላለኝም ነበረና ግን በጣም መሰሪዎች ናቸው። በኢየሱስ ስም ሰውን ለመጣል በዚህ ልክ መሮጥ፣ በዚህ ልክ መጣደፍ ምን ያደርጋል? ሲጀመር ልጆቹ ከእናታቸው እንጂ የሚሆኑት ከአንተ ጋር ምን ይሰራሉ? አዩ ልትገላቸው፣ አዩ እንድትገላቸው ፈልገህ ነው ወይስ እንዴት ነው ነገሩ? አልገባኝም። አዩ እንድትገላቸው ፈልገህ ነው መሰለኝ። እና አዩ እሷ ለራሷ ከቤቷ የመጣውን ሁላ አይደለም ህጻን ልጅ አግንታ ትልልቅ ሰው እየቀጠቀጠች እንደባብ ጥርስ እያወለቀች ጸጉራቸውን፣ ሴቶቹን እየነጨች ከእንደዚህ አይነት ሴት ጋር ሌ ልጆችህ መጥተው እንዲኖሩ የምትፈልገው በጣም ይገርማልና በጣም ያሳዝናልና። አዩ ራሱ ዛሬ ሱመያ ራሱ ያኔ በጣም ውስጧ እንትን ብሏል፣ ግን ደግሞ በፈገግታዋ ሸፍነዋለች ማለት ነው። ግን ያው እግዚአብሔር ፈጣሪ ስለሚወዳት አጋልጧ አይሰጣት። የእናት አባቷ ጸሎት ይጠብቃታል ማለት ነው። እና ከእንደዚህ አይነት ድርጊት ተቆጠብ። የማታደርገውን ነገር እንደዚህ ነው ብለህ አታውራ። ሳትፈልጋት ከቤት ሳትወጣ መሸ አመሸ ባሌ አምሽቱ ቀረ፣ እንደዚህ አምሽቱ አያውቅም ነበረ፣ ረየ ፈጣሪ ያለው ውሸት በእግሩ ቆሞ ሲሄድ እንደዚህ ነው አሉና። አይ ሰይድ ሰይድ፣ ግን እኔ ትልቅ ሰው ይመስለኝ ነበረ ማለት ነው። ሰይድ በጣም ትልቅ ሰው አስተዋይ፣ አርቆ ሀሳቢ ምናምን ይመስለኝ ነበር። ለካ እዛው በዛው ነው የሚያስበው እዛው ለዛው ይገርማልና በዚህ ልክ ለሱመያ እንትን ትላለህ ብዬ አስቤ አላቅም። ለካ እያስመሰል ክንሯል። እስከዛሬም ሱመያ ሱመያ የምትለው እንጂ ከልብህ አልነበረም ማለት ነው። እንግዲህ የሱመያ አምላክ ደግሞ ይኸው እንግዲህ አሳያክ ለሱመያ ማለት ነው። ሱመያም ራሷን ትጠብቃለች ካሁን በኋላ አይደለም፣ ማነችቺ አዩ በረኪና ተብሊዋ ቀርታ አንተን ራሱ ማግኘት የለባትም ብዬ ነው የማስበው። ማናት ሱመያ አንተን ራሱ ማግኘት የለባትም። በዚህ ልክ እንደዚህ ለካ የወረድክነ ረሃል ሰይድ ማለት ነው። እውነት እኔ እንደዚህ አልጠበቅኩም ነበረ እና ይገርማል። ሲሆን ሚስትህን አስከብረህ ልጆችህን አስከብረህ ትልልቅ ሰዎች ሽማግሌ ልከህ በእነሱ አስጠይቀህ ልጆችህን እንድታይ እንድትፈቅድልህ እና ልጆችህን ደግሞ እንድታግዛት ማድረግ ነበረብህ። እንግዲህ ያን ነገር አላየንም። በቃ ልጆቹ እሷ ጋር የሆኑ ግዴታ እኔ ጋር ትምጣ አልልም፣ ባለችበት ትኑር ባለችበት ሄዳ ሆና ትኑር። ግን ልጆቼን ታሳየኝ፣ ለልጆቼ ደግሞ አንዳንድ ነገር ላግዛቸው ብለህ ሽማግሌ ብትልህ ወይም ሽማግሌ ብታቆም፣ በዩቲዩብህ እኔ እርግጠኛ ነኝ ብታቀርባቸው፣ እርግጠኛ ነኝ ሱመያ ትስማማለች ብዬ ነው የማስበው። ምክንያቱም በዚህ ልክ እንዲሸር ከማሰብ ቅን ሆነህ በቅንነት እንትን ብትላት ይሻል ነበር ማለት ነው እና አንተ ግን በተንኮል ከሚስት ጋር እንግዲህ ተንኮላችሁን ይዛችሁ ደግሞ መጣችሁ ማለት ነው፣ እና በጣም ይገርማል ግን። እሷን ደግሞ ፈጣሪ ይጠበቃታል ጥሎ አይጥላትም ማለት ነው። ሱመያ ልጆችንም ራስንም ጠብቅ ይላለው ማለት ነው። ምክንያቱም እንግዲህ ሀዩ ማናት ይቻ ሀዩ በረኪና ተብየዋ እንደሆነ አይደለም የአንቺ ልጆች ትንንሾቹን ቀርቶ እናቴ ትልልቆቹን እንኳን ጥርሳቸውን እያወለቀች፣ ሴቶቹን ደግሞ ፀጉራቸውን እየነጨች ነው እና ልጆችሽን ቢርብሽም ቢጠማሽም ልጆችሽን ቁንጥጥ አድርገሽ በቤትሽ ራስሽ አሳድግ ነፍስሽ እስካለሽ ድረስ ስላለው እና እኔ ለእንጀራ እናት ልጆቻችሁን አትስጡ ነው የምለው። የፈለገ ቢቸግራችሁ እንዲም በጥርሳችሁ ንክስ አርጋችሁ ልጆቻችሁን አሳድጉ እንጂ ለእንጀራ እናት ልጅን ረበስላሴ ስም ለእንጀራ እናት ልጅን አትስጡ። እውነት ነው የምላችሁ። ማንም ሰው ከሆነ ከሌላ ሰው ከወለደ ከወለዳችሁ ልጃችሁን ለእንጀራ እናት እንዲያሳድጋት ውስጡ እየኮረኮመች ጭንቅላት አልባ አይሚሮ አይባ ነው አልባ ነው የምታደርገው። እንጀራ እናቶች መጥፎች ናቸው። ምንም ደግነት አለ ምናምን፣ በፍጹም በፍጹም። ምን ያላምንበት ተጉለት ሚዲያ ሸዋ፣ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁነው።